ክቡራትና ክቡራን እዚህ ጋር የምትመለከቱት ወንድማችን አበበ ነው። አበበ ከዛሬ ፊት ለእኔ ብረት በማምጣት የሚታወቅ ነው። አሁን ደግሞ ብረት ስራውን ትቶ፣ ምንድን ነው የምትለቅመው? ሀይላንድ እየለቀምክ ነው። እንኳን አደረሰ። እስቲ ቀና በል። እንዴት ነው የምትኖረው? ተከራይተ ነው የምትኖረው ልበል ሃይላንድ፣ ቤት ነው ያለው? ኪራይ ነበር። ከዛሬ ፊት ሳቅ አቃተ ነው። አይዞ በቃ። የሰሜን አሜሪካ ያሉ ወንድሞች እንኳን ለበዓሉ አደረሰህ እያሉ ነው። በእርግጥ ቀደም ብዬ ነው የተመዘገብከው፣ አጋጣሚ ሜዳ ላይ ተኝተን ያገኘው። ማመስገን ትችላለ። ይኸው ይህን ብር ልከውልሃል። ማመስገን ትችላለህ። አመስግናቸው። እሺ። እንኳን አደረሰ ብለውሃል። እንኳን አደረሳችሁ ማለት ይችላል። በወጣ የተካ እና ጆኒ እና ጓደኞቹ ናቸው የሰጡ። አመስግናቸው። እሺ አበበ። እሺ፣ በርታ፣ አይዞ። አሜን። እኔን ሳይሆን እነሱ፣ እኔን ሳይሆን እነሱ። እሺ፣ መልካም ባል። እነሱ ነው፣ እኔ አድራሽ ነኝ። እሺ። አመሰግናለሁ እንኳን አደረሰሽ የሰሜን አሜሪካ ወዳጆቻችን እንኳን አደረሳችሁ እያሉ ነው ባለቤትሽን አንቺን ልጅሽን ማመስገን ትችያለሽ አመሰግናለሁ ዘብርስዳቸው ተባረኩልን እሺ በጣም እናመሰግናለን ወይዘሮ ልፋሸዋ አቤት እባክሽ አመስገኛቸው እስቲ እሺ አመሰግናለሁ እግዚአብሔር ይስጥልኝ እድሜ ይስጥልኝ ለአመቱ ሰላም ያድርሰን በጣም አመሰግናለሁ እሺ እሺ ወይዘሮ እርጥባ እሺ፣ አመስግኝልን። በጣም ነው እዚህ ጋር ይስጥልን። በጣም አመሰግናለሁ። ባለፈው ተሰጥቶናል። እድሜና ጤና ይስጣቸው፣ በላይ ላይ በሀብታቸው ለሀብት ጨምርላቸው

አንቺስ ምንድን ነው ምሳሌ? ዘርፋል ስራ ግን ሀ እያምሻል አንቺ ስራ የመስራት ነው እንጂ እንደው ገንዘብ ቢረዱሽና መስራት መፍጠር የምትችው ነገር ቢኖር ለምን መሰላችሁ? ይህ ባህል ተጠብቆ ከምትረዱ በራሳችሁ የምትሞክሪያቸው ስራዎች አሉ። በጣም ጥሩ እባክሽ፣ እስኪ ነይ። አንቺም አንዴ በአጋጣሚ ከተመዘገቡት ውስጥ ነው። በቀደም ዕለት እግሯ ተሰብሯል። ታችን ቀረፃውን ትፈቅጃለሽ? ብቀርጽሽ እነሱ ፈቅደው ነው። ያው እገዛ ከሚደረግላቸው ውስጥ አንዷ ነሽ። በቀደም ዕለት ወድቀሽ እያነከስሽ ነው፣ አሁንም ወደኛ መጣሽ። እናመሰግናለን። እንቅስቃሴ እንደምታደርጊ አውቃለሁ። በጥንካሬ መስራት እንድችሉ። አዎ እሷ ትሰራለች። ግን ያው ችግሩን ስለምናቅ እንድትታገዥ ተደርገሻል። ማመስገን ትቻለሽ። እሺ ስራ እየሰራሽ ነው። እንደ መናገጃ ደግሞ ብታገኝ ስራሽን ማስፋፋት አይደለ? ቢያንስ እስኪ እስከ ስንት ብር ብታገኝ ጥሩ ስራ እሰራለሁ ብለሽ ታስቢያለሽ? ተናገሪስ፣ በሉ እንጂ። ሰላሳ ሺ ብታገኝ? ከክፍለ ሀገሩ ላይ ያመጣሽ ልምድ አለሽ? አዎ እንጂ። በጣም ጥሩ። እሺ፣ እግዜር ይስጥልን ማለት ያለሽ። እሺ፣ እንኳን አደረሰሽ። ሂሩት እንኳን አደረሰሽ። መቀረስ ትፈልጊያለሽ? እስኪ አመስግኛቸው ነይና እሺ እሺ፣ ነይ በቃ ነይ፣ አንዴ ነይ፣ በቃ በቃ፣ ርቀሻል። እሺ በቀረጻውን አቁሜላት በጣም አመሰግናለሁ። የሠበታና አካባቢው ዳያስፖራ ማህበር አሁን ደሞ እዚህ ጋር የምትመለከቷት እህታችን እሙ ናት። እሙ ምን ገጠመሽ እስኪ ንገሪኝ። ጎን ለጎን እንኳን አመሰግነሽም ይባላል። ለምንድን ነው የዳያስፖራ ማህበሩ በቅርቡ አዲስ አደረጃጀት ይዟል። ሰዎችን በዓል ተጠብቆ በየአመቱ ስጦታ ከመስጠት ይልቅ ስራ የሚሰሩ ፍሬፈንድ ተሰጥቷቸው በስራቸው ያንን ሳንቲም እያገላበጡ ራሳቸውንም ቤተሰቦቻቸውንም እንዲያግዙ የማድረግ ስትራቴጂክ ፕላን ተቀርጿል። መተዳዳሪያ ደንቡ ተሻሽሏል እና እንደው እስቲ አመስግኛቸው። መጀመሪያ ስጦታውን ላበረከቱልሽ ባለቤትሽ የት ሄደ? ምን ሆኖ ነው? ምን ገጥሞት ነው? አጋጣሚ ቦታው የጦርነት አካባቢ ነው። በአጋጣሚ እባክሽ አመስግለሽ ሂጂ። እሺ እሺ። ልጆችሽ በአጋጣሚ ወደ አዲስ አበባ ነው የሚማሩት። ተቸግረሽ እንደሆነ እናውቃለን። በእርግጥ የጉርብትና ኅብረታችንም አባልናት ይችህታችን መሳፈሪያ በየቀኑ አቅቶሻል። አጋዥሽም ና አጠገብሽ የለም። ለስራ ነው አሁን። ከአሁን በኋላ ስራ ነው የምንፈልገው፣ ስራ እንዲሰሩ ነው። እሺ መልካም ጾም ፍቺ

ኩሊ ሉሊ እሺ ገለቴሱ እንደንዴሳ ወል እሺ ሆጂ ወጀ ቻት ራቲስ ገሩ ከጆ ዳፍ ነው ። ኑሮሽ ከባድ ነው። ባለቤት ሻለን ባጋጣሚ ስት ስት ልጆች ያሉሽ ሁለት ልጆች እየተማሩልሽ ነው። እንደው እንዲያለት በጥንካሬ ገበያ ጠርጋ ነው የምታድረው። በተለምዶ እንደሚባለው ጠንካራ ሴት ናት። እነዚህ ሰዎችን ነው ማገዝ የፈለግ ነው። እርግጥ ነው ከዛሬ ፊት አንቺ ተረድተሻል። ከዛሬ ፊት እንደኛ እኔ ጋር ሽማው ዘንድሮ ግን ተረድተሻል? ዘንድሮ ብቻ ነው የተሰጠሽ? አዎ። ስለዚህ ዘንድሮ ታይተሻል። እንግዲህ በሚቀጥለው ደግሞ ፈጣሪ ቢረዳንና የሚያግዙሽ ቢገኙ ደስ ይለናል። እሺ። ስራ ላይ ያሉ ናቸው እነዚህ አሁን የተወሰኑ ሰዎች እና ግን ያው ኑሮ የሚታዩት ነው። ገበያ ጠርገው እና ያው ከእጅ ወዳፍ ኑሮ ስለሆነ እናመሰግናለን ብያቸው። እሺ፣ ጊዜ ይስጥልን። መልካም በዓል ባላችሁበት። እድሜ ይስጥልን ለሁላችሁም።